እስከሚሰባሰቡ ስንት ብዙ ሰው እኮ አለ ገና ያልመጣ እያሉ አስቸግረው ነው እንጂ በግድ ነው የማስገባቸው። ዳቦ ተጋግሯል፣ ንፍሯ አለ ላ የእኔንም መጠጥ አትርሻት እንጂ የእኔንም መጠጥ አትርሻት። አዎ በአምቦ ውሀ የተሰራች አምቦ ውሀ እና ማንጎ ሞሄድ ተሰርቻለሁ፣ ትቀምሱልኛላችሁ። ከሁሉም ነገር ውስጥ እዚህ ጋር ያለውን ብቻ ነው የምቀምሰው። ያው ዳዊት ስጋ ይፈቀድልኛል። በተረፈ ደህና ነሽ ጤናሽ ሞቅ ሞቅ ነው የምናደርገው። ያው ውጪ ነው እንግዲህ እንደ ደንቡ ውጪ ነው አይደል? የሚፈለው ቡና ነው። ብዙ ስለት ነበርሽ ደግሞ ባለፈው ዓመት። አይ ያው ይረሳል። ከኛ ተማሩ፣ ስለት ስትሳሉ። አሁን ባለፈው ዓመት ብዙ ቃል ገብተን ነበር። አይ ያው ይረሳል ነው የምልሽ። ስለሚረሳ መዝግቡ መዝግቡ መዝግቡ ለማለት ያክል ነው። ጠላው መጥቷል። ይኸውላችሁ የማንጎ መጠጠልኳችሁ እዚህ ጋር እኔ ሰራዋት ናት። እዚህ ጋር ጠላለ። እዚህ ጋር ኬን ቷለ። በቃ በሽበሽ ነው ዛሬ። ዳቦም የተጋገራለ አለ። እስኪ ላሳያችሁ ሳይመጡ ጋር ዳቦ አለ። አልተቻሉም ዘንድሮ የዳቦ እንትናቸው ሌቭላቸው ከፍ ብሏል። እንግዲህ ጣዕሙን ደግሞ ቆርሰን እናየዋለን። ይያው እዚ ጋ ደግሞ እንደ ደንቡ ንፍሮ ተቀቅሏል። እንዳልኳችሁ ዛሬ እንግዲህ ምንም አይቀርም። ቡናም ቀራርቧል። አንቺ ሲያምር የምርይን ቁመት አሳእ አሁን እንደዚህ። እስኪ ሰዎች ረዥም እንዳልመስላቸው እ አይ ረዥም ነው እንጂ መረቅ ያለው ጥብስ ነው የሚሆነው። አዎ መረቅ ያለው ጥብስ ነው የሚሆነው። ለስለስ ያለ በጣም ነው የሚያምረው። ነው ዛሬ ብለን እንደዚሁ እንዳለን አይለየን። አሜን። ሀገራችንን ሰላም ያርግልን። አመት አመት ያድርስልን። ደግሞ በሚቀጥለው አመት እንደዚሁ እንዳለን አይለየን። አሜን። ሀገር ውስጥም ከሀገር ውስጥ ያላችሁ፣ ሀገር ውጭ ያላችሁት ኢትዮጵያኖች በሙሉ የዛሬ አመት ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋራ ሁሉም ነገር የምታደርጉበት ጊዜ የሆነላችሁ። እኔ ዘንድሮ ስለት ይሄ ነው፣ የተለያየ ተሰብስቦ አንድ ላይ ሆኖ መኖር። ለሀገራችን ሰላም ያድርግልን፣ አሜን። ዋናው ሰላም ነው። ሰላም ከሌለ እንደዚህ ተሰብስበው የምንበላበት ጊዜ አይኖርም፣ መግቢያም አይኖርም። ስለዚህ ሀገራችን ሰላም ያድርግልን፣ እንደዚህ እንዳለን አይለየን። መድኃኒዓለም ደግሞ ለከርሞ ሰው ያርገን። አሜን፣ ብለናል። አሜን እያላችሁ ተቀበሉ። የእናት ምርቃት ይደርሳል። አሜን እኔ አሜን ብያለሁ። ሸቶኛል። እንደውም ከዚህ ጋር እንዳይቀላቀልብኝ

አጋጣሚ ነው፣ አጋጣሚ ነው። ያው አሁን ሲፈልጉ ሳህናቸውን እያመጡ ይሰዱ። እኔ ምን አገባኝ? ከዚህ በላይ ስራሽ ላይ ቁጭ ነው አሁን ምን ነው እኔ ርሻለርሻለው ቁላለጣቱ እሺ፣ እንበላለን እናመሰግናለን። እናት መት ትኖረለን። ያ እንግዲህ የልጅ ምርቃትም አንዳንዴ እደርሳለሁ። አሁን ወደ ማዕዳችን እንሄዳለን። በቃ የተጫዋወትን የተመራረቅን እናሳልፋለን። ሀገራችን ሰላም ያድርግልን። የምንገባበት ቡናችንን እየጠጣን ነው። በላን፣ ጠጣን፣ ጨረስን። ቡና ላይ ደርሰናል። እንግዲህ የዛሬው የበዓሉ ቪዲዮችን ይህን ይመስላል። ለማካፈል ያክል ነው። ደስታችን ደስታችሁ ነው። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። በሰላም ያገናኘን። ቻው! መልካም ባህል